ጥምቀትን በጎንደር ለማክበር የሚመጡ እንግዶችን በትራንስፖርት ዘርፍ ተገቢውን አገልግሎት ለመስጠት ዝግጁ መሆናቸውን በከተማዋ የሚገኙ የታክሲና የባጃጅ አሽከርካሪዎች ተናገሩ። በከተማዋ በዓልን ተከትለው በትራንስፖርት አገልግሎት አሰጣጡ ላይ የሚስተዋሉ የነበሩ ውስን ችግሮችን ለማስተካከል በትኩረት እየተሰራ ነው ሲል የጎንደር ከተማ አስተዳደር ትራንስፖርት መምሪያ ገልጿል። አዲሱ ዳዊት ተጨማሪ አለው። የጎንደር ከተማ ጥምቀትን በጎንደር ለማክበር የሚመጡ እንግዶችን በኢትዮጵያዊ ጨዋነት ለማስተናገድ ሽር ጉድ ላይ ነው የምትገኘው። ለዚህም የከተማ አስተዳደሩን ጨምሮ ሆቴሎች፣ የባህል ምሽት ቤቶች፣ የንግድ ማዕከላት እንዲሁም ደግሞ የተለያዩ የሚመለከታቸው አካላት ሁሉ የእንግዶችን ቆይታ ያማረ እና የተመረጠ ለማድረግ የተለያየ ዝግጅት እያደረጉ ነው የሚገኙት። በዛሬው ጥንከራችንም በትራንስፖርት ዘርፉ እንግዶችን ለማስተናገድ እየተደረገ ያለውን ዝግጅት በተመለከተ የምንቃኝ ይሆናል። እንግዲህ የባጃጅና የታክሲ አሽከርካሪዎች እንግዶች ወደ ከተማዋ ከመጡ በኋላ የትራንስፖርት አገልግሎት ለመስጠት እንዲሁም ደግሞ የሚፈልጉትን የቦታ መረጃ በአግባቡና ና በኢትዮጵያዊ ጨዋነት በመጠቆም ቆይታቸውን ያማረን ማድረግ ጥረት እንደሚያደርጉ ነግረውናል። በውቡት ምንጠብቀው ነው ነገር ማለት ነው። ምክንያቱም ከተናችን ትልቅ የሆነ የቱሪስት መስህብና የምታገኝበት የተለያዩ መሰረተ ልማቶችን የምታስሄድበት ሳንቲም ገንዘብ የሚገኘው በዚህ አጋጣሚ ነው እና ቢያንስ ያለውን ቱሪስት ለማስቀጠር ራሱ ትልቅ ነገር ይጠበቃል። ለምሳሌ ታማኝነት ትልቁ ነገር አሁን በጥምቀት ላይ እንትን የሚለው በዚህ ሰዓት እንደዚህ በዓል በሆነ ሰዓት በማንኛውም ሰው በቃ የትንቃልበት ናም ነገር ኃላፊነት ሊሰማ የሚገባው ሰው ታማኝነት ኦሬዲ ሰው ለምሳሌ ቃስ በዛበት ቃል ሊረሰ ይችላል። ከስራ አልፎ ግዴታ ነው ኦሬዲ ማለት ነው። ግዴታም ስለሆነ ማለት ነው ህዝብ ለሽርካ ስካስክ ድረስ ህዝብ ማገልገል ግዴታ አለብህ። ላይዘ ወይ ማለት ነው እና እንደዛ ስለሆነ እኛ ለማገልገል ዝግጁ ነን። በእኛ በኩል ያው መንግስት ባወጣልና የታሪፍ መሰረት አገልግሎት ይሰጣል። በመዳረሻ ቦታዎችንም የማሳወቅ እንግዶችን ያንን ያንን በእኛ በኩል ስራ እየተሰራም ነው። ጥሩ እንቅስቃሴ እየተደረገ ነው። የኛን የበኩላችንም እንወጣለን። መስመር ላይ ያሉትን ቦታዎች አካባቢ ይሄ ይባላል፣ እዚህ ቦታ ላይ ነው፣ ይሄ ነው ምናምን ብለን በቅንነት ለማስረዳትና አገልግሎት እንድንሰጥ ነው እኔ በእኔ በኩል ያለው የስራ ድርሻ። ምክንያቱም እነሱ ከሌላ ሀገር መጥቶ ጎንደር ጥምቀት ለመዋል ሲፈልጉ ጥሩ ነገር ጥሩ የሆነ ነገር ይዘው መሄድ አለባቸው። ይህን የምናደርገውም እንግዶቹ በመስተንግዷችን ተደስተው ቀጣይ ዓመትም ፕሮግራም ይዘው ወደ ጎንደር ጥምቀትን ለማክበር እንዲመጡ ለማድረግ ነው የሚል ሀሳብ አንስተዋል። ለወደፊቱ እንግዶቻችን ጎንደር መጥተው እንዲወዷትና ጥሩ የሆነ ቆይታ እንዲያደርጉ የበኩላችን አገልግሎት በመስጠት በታማኝነት በቅንነትና በፍቅር እንግዶቻችን አስደስተን ሰዳለን ብለን ተስፋ እያደረግን ቀጣይ አመት እንዲመጡ የዛሬና ባለው አመት ላይ አሁን ጥሩ ነገር ከሰጠው ሰው ቀጣይ አመት የተሻለ ሆኖ ይመጣል ብዬ አስባለሁ። ምክንያቱም ጥሩ ስራ ለሀገርም ይጠቅማል፣ ለህብረተሰቡም ለሁሉ ነገር ጠቃሚ ስለሆነ፣ ነገ ቢመጡም ለዚች ሀገር የሚያመጧት ነገር ጥሩ ነገር ሊሆን ስለሚችል፣ መጥፎ ነገር ከሰራ ቱሪዝም የሚባለው ነገር የባህል እንትኖች እየቀነሰ ይመጣል። ስለዚህ ያ እንዳይሆን ደግሞ እኛ ከወዲሁ ዝግጅት ማድረግ አለብን። ዝግጅቱ ምንድን ነው? ጥሩ የሆነ አመለካከት፣ ጥሩ የሆነ ነገር መስራት አለብን ለእኛ ማለት ነው። የጎንደር ከተማ አስተዳደር ትራንስፖርት ጽህፈት ቤት ኃላፊ አቶ አለልኝ ያየ ነው። ከበዓሉ ጋር ተያይዞ በትራንስፖርት ዘርፉ ይከሰቱ የነበሩ አንዳንድ ችግሮችን ለማስተካከል የሚመለከታቸውን አካላት ያካተተ የቅድመ ዝግጅት ስራ ሲሰራ ቆይቶ ወደ ተግባር ተገብቷል። የተሻለ ውጤትም እየተገኘ ነው ብለዋል። በዋናነት እንግዲህ ከዚህ በፊት ሲያጋጥሙ የነበሩ ችግሮች ከታሪፍ መጨመር፣ እንግዶችን በቀናነት አልፎ አልፎ እንግዶችን ቦታዎችን በማሳየት በኩል አልፎ አልፎ የሚስተዋሉ ጉለቶች ነበሩ። የተሽከርካሪ አቅርቦት እጥረት እንደዚህ እንደዚህ አይነት ችግሮች ነበሩ። በዚህ አመት እነዚህ እንቅረፋቸው ብለን ቀድመን ተዘጋጅተን በአንድ በኩል ታክሲ በቂ የሆነ አክሰሱን ማቅረብ ነው። እኛ በቂ የሆነ የታክሲ አቅርቦት እንዲኖረው፣ ባጃጆችም በዚህ አካባቢ በልዩ ትኩረት እንዲሰሩ የማድረግ የመንግስት ተሽከርካሪዎች በወቅቱ በአንድ በከንቲባ ማዕከል ላይ ፓርክ ሆነው ለሚመጡ እንግዶች በቂ አገልግሎት እንዲሰጡ የማድረግ ስራ በመስራት የነበሩ ክፍተቶችን ለመዝጋት የቅድመ ዝግጅ ስራ ስንሰራ ቆይተናል። ደግሞም ውጤት እያመጣንበት ነው። የጥምቀት በዓል ዋዜማና የበዓል ዕለት ያለውን ሁነት መሰረት በማድረግ የሚዘጉና የሚከፈቱ ዋና ዋና መንገዶች እንደሚኖሩም አቶ አለልኝ ገልጸዋል።